ምረጡኝ በእስልምና ታሪክ ላይ ምረጡኝ ተብሎ ሰው አይመረጥም። ነብዩ የተናገሩት ንግግር ነው። አላ ሰምሰለ እኛ ይህንን ጉዳይ አለ የምርጫን ጉዳይ አለ የስልጣንን ጉዳይ ምረጡኝ ላሉ ሰዎችና ምረጡኝ ብለው ባይናገሩ እንኳ ለመመረጥ የሚያኮበክቡ የሆኑ ሰዎች ለመመረጥ ዳርዳር የሚሉ ሰዎችን በፍጹም አንመርጥም ብለዋል ነብያችን ስላለሰላ አህል የሆኑ ሰዎችን ግን እናስቀምጣለን ብለዋል። ባለቤት የሆኑ ሰዎችን እናስቀምጣለን ብለዋል። ይቺ ስልጣን ትንሽ ብትሆን ሰዎች ላይ ሊፈጥረው ተጽዕኖ ከባድ ነው። አሁከ ሲቢክ እንኳን ይቀበል ኮ ብለው ነበሩ ታቃላቸ በወቅቱ የነበሩ ሰዎች የዛን የነበሩ ላፍ ለመፍጠር ለኪላፍ የተዘጋጁ የሆኑ ሰዎች ነቢዩ ከመሞታቸው በፊት ኡሳማ ኢብኑ ዘይድን መሪ አድርገው ሲሾሙት 17 ዓመት 18 ዓመት ነበር። አንድ ቀበል ብለው ኺላፍ ጀመሩ። ነብዩ ከመሞታቸው በፊት ኡሳማ ኢብኑ ዘይድ እና ኻሊድ ኢብኑ ወሊድ እና አቡበክር እና ዑመር መሪ አድርገው ጉጣ ብለውት አዘውት ስትራቴጂ እየደገፉ ነበር ያሉት ጊዜ በዛ መሃል ላይ ታመሙና በዛው በህመማቸው ቢዚ ሆኑ፣ ሱሃቦችም ቢዚ ሆኑ። በዛው ሞት ያላመሪ ተይ አቡበክር ሲዲቅ እንደተተኩ ምርጫው ላይ በዚህ ጉዳይ ላይ ሲመጣ፣ አይ አንሳሮች የራሳቸው መሪ ይኖራቸው፣ ሙሃጅሮች የራሳችን መሪ ይኖረናል። አያችሁ ሁለት መጅሊስ አሁን እንደምንሉ ማለት ነው። አንፈልግም አለ አይሆንም። አላወቅም እኔ ልመረድ ብሎ አልተነሳ፣ ማንም ሰሃባ ልመረድ ያለ አካል የለም። ግን ይሄ ነገር ግን አይሆንም ማረጋገጥላቸው፣ ይሄ ነገር አይሆንም፣ ሁለት መሪ ሙስሊሙ ማህበረሰብ አይመራ በጣም

ህዝቡ እነሱ መከራቸው እነሱ ደግሞ አውከር መወከሩ አቡበከር ሲዲቅ መሪነታቸውን ካስቀጠሉ በኋላ ሁለት ዓመት ከምናምን ከመሩ በኋላ መጨረሻ ላይ ሊሞቱ ሲሉ ምረጡ ሰው ተባለ። ምረጡ ሰው ልክ እንደዚህ እኔ ያለሁኝ እኔ እንዲማደርገው ምናምን ነገር የሚባል ነገር የለም። ሰው በምን አይነት ሞራሉ እኔ በጣም ያጀበኛል ምረጡኝ ብሎ ቅስቀሳ ማድረግ እንዲያድርጉኝ እንደዚሁን ምናምን ነገር ብሎ ማድረግ በስምና በጣም ከባድ ነው። ወላሂ ሶሃቦች በርካታዎች ከዘጠና ፐርሰንት በላይ የሆኑ ሶሃቦች አንድም ቀን ለምርጫ ራሳቸውን አነሳሰዋ። አንድ ሶሃባ መመረጥ የሆነ ስልጣን ፈለገ ስልጣን ሱትኛ ያ ረሱለላህ አላቸው። ይሄ ስልጣን ነገ የቂያማ ቀን ከባድ ነው። ነገ የቂያማ ቀን የአራክ የሚባለው መፋቅያ እንጨፈ አለ የእሷን ያህል ስንጣቄ እንደው ትንሽ ክፋይ የምታክል በየድ እንኳን ፈጽማችሁ ከመጣችሁ ነገር አማ መላፍ ላ ሹሞት ለዛ ነገር አላድርጎት ሰዎች እጅ ሰተው ድምፅ ሰተው የተሾመ የሆነ ሰው አላህ ራሱ ነው ናሲው።